ጤና ይስጥልን አድማጭ ተመልካቾቻችን፣ ይሄ አረጋ ካሳ ሚዲያ ነው። እኔም አረጋ ካሳ እባላለሁ። ዛሬ እንግዲህ መልዕክት ለማስተላለፍ የፈለኩት ዛሬ የአባቶችን ቀን ምክንያት በማድረግ ነው። እንግዲህ የአባቶች ቀን በጁን አስራዘጠኝ አስራዘጠኝ አስር ለአውሮፓ አቆጣጠር መከበር በዋሽንግተን በዋሽንግተን እንደመከበር እንደተጀመረ ታሪክ ያስረዳል፣ መረጃዎች ያመላክታሉ። እኔም ዛሬ ጠዋት የክቡር አባቴን ብላታ ካሳ እንግዳይን ፎቶ በፌስቡክ ላይ ለጥፌ ክቡር አባቴን እግዚአብሔር እስከዛሬ ድረስ በሰላም በጤና አጠንብቆ ስላቆየ ምስጋና አቅርቤያለሁ። ይህንን በተመለከተም ወዳች ወንድሞቼና ጓደኞቼ፣ እህቶቼ በኮመንት እና በላይክ መልካም ምኞት ተመኘታችሁን ልኛል እጅግ በጣም አመሰግናለሁ። ስለዚህ አባቶቻችን፣ በተለይ እኔ ባደኩበት አካባቢ ያሉ አባት እናቶቻችን፣ ወላጆች ማለት ነው ልጆችን በምን መንገድ ነው ያሳደጉት እንዴት ነው ተንከባከበው ያደረሱ የሚለውን ነገር አንስቼ በዚህ በአባቶች ቀን የተከበረው ብላተካሳ እንግዳይን ውድ አባቴን ማመስገን እፈልጋለው ማለት ነው። እንግዲህ እኔ ባደኩበት አካባቢ ልጅ ሲሁ ከተወለደ በኋላ ያው እናት ታሳድጋለች፣ አባትን ይንከባከባል። ስለዚህ በዚህ ማህበረሰብ ውስጥ በአንድ ላይ ነው የሚያድገው እና ከፍ እያለ ሲሄድ ደግሞ ከብት ያግዳል፣ ወላጅ ያግዛል። በዚያ መሰረት ነው ያደግ ነው። ስለዚህ ውድ አባታችን፣ እጅግ በጣም የምንወደው አባታችን፣ ለእኛ እጅግ በጣም ውድና የተከበረ አባት ነው። ቁጡ አይደለም። የሰው ንብረት አይመኝም። ማጭበርበር አይወድም። መጣላት አይወድም። እጅግ በጣም ሲበዛ ሰላማዊ ሰው ነው። የራሱ ኑሮ ከማሸነፍ ረገድ ደግሞ በግብርና ስራ እጅግ በጣም ታታሪ እና የእርሻ መሳሪያዎችን እንኳን ሲያዘጋጅ ማንም የሚቀናው ጀግና ታታሪ አባት እና በእርሻም ደግሞ ከአካባቢው ማህበረሰብ ከአርሶ አደሮች፣ በተለይ ግንባር ቀደም ከሚባሉ አርሶ አደሮች እኩል የሚሰለፍ አባት ናቸው። ወይም አባት ነው ያሳደገን። ከዚህ በፊት ከወንድሜ ሰለሞን ካሴ እና ከሊቀመንበር አለማየን ጋር ስናወራ እንግዲህ በእርሻ ስራ እጅግ በጣም ታታሪ እንደሆነ ከዚህ በፊት ማነች አለው ግብርና ሚኒስቴር እስከ መባል የሚደርስ ግብርናን በአግባቡ የሚረዳ የሚያርስ የሚያመርት ከመሆኑ አንጻር አንዳንድ ሰዎች ግብርና ሚኒስትር ብለውም ይጠሩት ነበር። እንዲሁም በተለምዶ ስለዚህ እጅግ በጣም የተቀደሰ ባህሪ ያለው መስረቅ፣ የሰው ንብረት መመኘት እጅግ በጣም ኖሩ እንደሆነ መጥቶ እንኳን እንደማይጠቅም እየነገሩን ያሳደጉን፣ እኛም ቢሆን በዛ መንገድ ተቃኝተን ያደግነው ስለዚህ አባታችን እጅግ በጣም ታታሪ እርሻን በተመለከተ ደግሞ እርሻ ከማረስ ረገድ በማምረት ረገድ ግንባር ቀደም ከሚባሉ የአካባቢ አርሶ አደሮች ጋር የሚመደብ እጅግ በጣም በርካታ ምርት የሚያመርት የተመረተ ምርት እንኳን በቤት ጎታ ብቻ ሳይሆን ሶስት አራት ጎተራ ተሰርቶ ውጭ ነው የሚቀመጠው። የነበረ ችግሩ ምንድነው? የደዛን ዘመን ነቀዝ ነበር የሚያስቸግር የነበረው። ስለዚህ የአባታችን ውለታ በዚህ አጋጣሚ ለማንሳት ፈልጌ ነው። ስለዚህ እናታችን ያው የእርሻ ስራ አትወጣም። በነገራችን ላይ አንድም ቀን ለእርሻ ስራ ስትወጣ አይቻላቅም። ጎልጎሎም አትሄድም፣ አጨዳም አትወጣም። የእናታችን ስራ ልጆችን ማሳደግ፣ ቀለብ ማዘጋጀት፣ ቤት አካባቢ ያለውን ስራ ከመስራት ባሻገር አንድም ቀን ለእርሻ ስራ ስትሄድ አይቻላቅም። ስለዚህ እናታችን የቤት አካባቢ ስራ ነው ምስራ አባታችን ደግሞ የውጭ ስራ ይሰራል። ያው ልጆች አሉ እነሱም ይንከባከባሉ፣ አብሮ ያርሳሉ፣ ያግዛሉ። እንዲሁም ተጨማሪ ሰው የሚያግ ሰው ካስፈለገ ከውጭም እንዲመጣ ይደረጋል፣ አብሮ እንዲኖርም ወይም በራሱ ቤት ሆኖም እንዲሰራ ይደረጋል ማለት ነው። እና በእርሻት ስራ ታታሪ ከመሆኑ አንጻር በተለይ አብሮ በመቀናጀት ከሚሰሩ ሰዎች ጋር አያስቀይምም። አባታችን እጅግ በጣም የሚመሰገን ባህሪ ነው ያለው ከዚህ አንጻር ልጆችን ከማሳደግ ረገድ ደግሞ ልጆች ስናድርግ እንግዲህ ቅድም ለማንሳት እንደሞከርኩት እያገዝን እያረስን ከብት እያገርን ያደገ ነው። ከፍ ሲሉ ደግሞ ልጆች በአካባቢቱ ወይም በተለምዶ ሚስት እንዲያገቡ ወይም ባል እንዲያገቡ ይደረጋል። አንድ ሁለት ዓመት አብረው ባልና ሚስት ከሰሩ በኋላ ደግሞ ከተመረተው ምርት በሁለት እቃ የሚመረት ከሆነ አንድ አርሶ አደበኛ አካባቢ ሀያ አምስት ፐርሰንቱን ለዛ ልጅ ሰጥቶ ቤት አሰርቶ ቤት ሰርቶ ራሱን እንዲችል ይደረጋል። የእኛ አባትን በዚያ መንገድ ነው ልጆችን ራሳቸው እንዲቋቋሙ ያደረጉት። በአንድ ካበሬ ብቻ የሚታረስ ከሆነ ደግሞ አንድ ወላጅ ልጆችን በሚያቋቁምበት ጊዜ ሰላሳ ሶስት ሰላሳ አራት ፐርሰንቱ ወይም አንድ ሶስተኛውን ለወላጅ ወይም ማነው ለልጅ ሰጥቶ ያስወጣል ማለት ነው። እንዲሁም ከብት እንዲኖረው ንብረት እንዲኖረው ከማድረግ ረገድ ደግሞ ያው አባታችን አንድ ልጅ ሲያገባ ወይም ስታገባ ከብት ይሰጣል። ጦለት ተባል ይባላል ባገብኛ ስጦታ ነው ይሰጣል። ከዚህም ባሻገር በኛ ቤተሰብ ደግሞ በዚያ ብቻ ሳይሆን ለሁላችንም ማለት ይቻላል ሁለተኛ ሁለተኛ ስጦታ ሰጥቷል። የበለጠ እንድንቋቋም የበለጠ ሀብት እንዲኖር ከማድረግ ረገድ ከብት ነው የሚሰጠው እና ሁለት ሁለት ጊዜ ነው የሰጠው ማለት ይቻላል። እና አባታችንን ቢሰጡ ቢሰጡ ቢሰጡ የማይሰለች እጅግ በጣም ቅን የሆኑ አባት ነው ያሉን። እስከዛሬ ድረስ ደግሞ እግዚአብሔር ጠብቆ እስከ ዛሬ ድረስ ስላቆየን ይህ በየአባቶችን ቀን ተጠቅሜ ደግሞ አባታችንን እንኳን አደረሰ፣ ወላጆችን በአጠቃላይ እንኳን አደረሳችሁ ማለት እፈልጋለሁ። ከዚህ ባሻገር ደግሞ ቤት ከሰሩ በኋላ ራሳቸውን ውጭ ችለው ከወጡ በኋላ አንድ ወቅት ላይ በቆርቆሮ እንዲቀየር በአካባቢው ፋሽን ነበረ ይመስለኛል። በተለይ ደግሞ የኛ ቤተሰብ የኛ ልጆች የኛ ወንድሞች ቤታቸውን ቆርቆሮ እንዲቀይሩ ከማድረግ ረገድ አባታችን ቆርቆሮ በማግዛት ረገድ የራሳቸውን እገዛ ያደርጋሉ። ባህር ዛፍ ነበር ሙሉ በሙሉ ማለት ይቻላል በራስ በባህር ዛፍ ነው በሙሉ ወንድሞች የሰሩት እህቶች የሰሩት። ከዚያ ባሻገር ደግሞ እንደዛ ከተደረገ በኋላ ደግሞ ያው ቅድም ለማንሳት እንደሞከርኩት ሁለተኛ ስጦታ ደግሞ ሰጥተዋል ማለት ነው። ስለዚህ ማንም የማያደርገው ማለት ሳይሆን እጅግ በት በተለይ በተለይ ወላጃች አባታችን ቢሰጡ ቢሰጡ ቢሰጡ የማይሰለችው ልጆች ከፍ እንዲሉ እንዲያድጉ የሚያደርጉት ጥረት ለማውደስ እና ለማሞገስ ነው ይሄ የበለጠ ዝም ብሎ ለማጋነን አይደለም። ሪያሊቲ ይሄ ስለሆነ በዚህ አጋጣሚ ወላጅ አባታችን እስከዛሬ ድረስ በሰላም እግዚአብሔር በሰላም በጤና ጠብቆ ስላቁ ይህን አጋጣሚ ተጠቅሜ እጅግ ላመሰግንም ፈልጌ ነው። ስለዚህ የተማርን ሰዎችን ቢሆን ራሳችንን እንድንችል ይብን ወደ ንግድ ዓለምም እንደገባ እኔን ያበረታታኝ የነበረው ራሱን የቻለ እርሻ ይታረስልኝ ነበር። ባቄላ ወይ ማተር ወይም የሆነ ገብስ ይታረስልኝ፣ ያንን ሽቼ ወደ ገንዘብ ቀይሬ ንግድ ሁላ እንድነግድ ጭምር ያበረታታኝ ነበር። ትምህርት ስንማር በተለይ ተቋም ስንማር ኮሌጅ ስንማር ገንዘብ አይቸግረንም ነበረ። እስካለው ድረስ አባታችን እናታችን ከመስጠት አይቆጠቡም። ስለዚህ ይብን ስራ ይዘንም ጭምር ገንዘባችሁ አይበቃም ከሚል ረገድ እህል እህል ተጭኖ ይመጣለኝ ነበር። በተለይ ደንበጫ ጭምር ቤት እስከ ደንበጫ ጭምር ኮችኛ ውስጃ ያለው ሰጠውኛ ሊገርማችኋልና አባታችን፣ እናታችን፣ ወላጆቻችን በተለይ ልጆች እንዲያድጉ፣ ልጆች ከፍ እንዲሉ ከማድረግ ረገድ የዋሉልን ውለታ ተቆጥሮ ተቆጥሮ የሚያልካል። ይህ ይህል ምናምንማ ምንም ችግር የለውም ተትረፈረፈ ስለሆነ ከቤትም ከውጭም ከጎተራም ያለ ስለሆነ እሱ እዚህ ይቆጠር አይቆጠርም። አርደው ቢያበሉ ቢደግሱ የማይሰለችው ወላጆቻችን ናቸው ያሳደጉ፣ እና በዚህን የአባትን የአባቶችን ቀን ምክንያት በማድረግ የአባታችን ባህሪ የማይቆጣ፣ የማይጠላ፣ የማይጣላ እንደገና ደግሞ የሰውን ንብረት መስረቅ፣ የሰውን ንብረት መውሰድ እጅግ በጣም አስነዋሪ እንደሆነ መጣላትም ቢሆን አላስፈላጊ ግጭትም ቢሆን ያንን ያክል ጥሩ እንዳልሆነ ቁጥቁጠው ያሳደጉን እጅግ በጣም የተመሰገነ ባህሪ ያለው አባት ነው ያሳደጉን። ስለዚህ እዚህ እንድንደርስ ስላደረጉን አባት ወላጅ አባታችን እናታችንንም ጭምር እግዚአብሔር ደግሞ በጤና በሰላም ጠብቆ እስከዛሬ ስላቆያቸው ይህንን አጋጣሚ ተጠቅሜ ምስጋና ላቀርብ ፈልጌ ነው ይህንን ፕሮግራም ሰራው ማለት ነው። ስለዚህ እነዚህ ልጆች ወይም ወንድሞቻችን ቤቶቻችን አንድ አካባቢ ነው፣ አንድ ሰፈር ነው የሚኖሩት እና እስከ ዛሬ ድረስ ሳይተያዩ ካደሩ ያለማጋነን በተለይ እናታችን የሆነ ነገር የሚጎል ነው የሚመስላት ነበር። አሁን ትክክል ያሁኑን አላውቅም እና ሁሎችንም ልጆች በየቀኑ ካላገኘ ቤት መስረተው ወልደው ከብደው በየቀኑ ሁሎችንም ልጆች ካላገኘቻቸው የሆነ ነገር ነበር የሚመስላት ነበር። እና የተለየ ቤተሰብ የተለየ እንክብካቤ ተሰጥቶን እንዳደግንን ለማንሳት ነው። እጅግ በጣም እናመሰግናችኋለን ለማለት ነው። በአካባቢው ማህበረሰብ ኑሮን ቢሆን ወንድ መቶችም እዚያ እንድ አካባቢ ነው ኖሮት ብያችኋለሁ። የተሻለ ኑሮ ነው በአካባቢው ምርት አመርተው ከሰው ጋር ተግባብተው ምንም ሳይጎላቸው ምንም ሳያንሳቸው ልጅ ወልደው አስተምረው ነው የሚኖሩት። አሁን እኔ የተለያየ አካባቢዎችን አይቼ ሊሆን ይችላል ተጉጄ ሊሆን ይችላል። ነገር ግን ከእኔ ኑሮ የበለጠ የነሱ ኑሮ ነው የሚያስቀናጁ። እውነት ለመላቅ ልጅ ወልደው አሳድገው አስተምረው አንድ ላይ ተሰብስበው አውርተው ተዝናንተው ነው የሚኖሩ። ስለዚህ እስከ ዛሬ ድረስ አንድ ላይ ተሰብስባችሁ ወላጅ አባታችን እናታችንም እስከ ዛሬ ድረስ እናንተ በአቅማችሁ እየተንከባከባችሁ ስላላችሁ እኛን ስላደስ ስላሳደጉ እናንተ ይህን እያደረጋችሁ ስለሆነ በዚህ አጋጣሚ ዛሬ ለማመስገን እናንተንም ጭምራ መሰብ እፈልጋለሁ። ከሁሉም የበለጠ ግን እንደምናውቀው እንግዲህ እናታችን ልጅ በማሳደግ እና ቤት አካባቢ ያለውን ስራ በመስራት ብቻ ነው የምትታወቀው። በእኔ ሳድግ እንግዲህ አንድም ቀን ላጨዳ ወይም ለጉልጓሉ ወላጅ እናታችን ለእርሻ ስራ ወይም ወደ ምርት ለማምረት ወደ እርሻ ወደ ማሳ ስትሄድ አይቻታላል። የቤት ያለውን ስራ ብቻ ነው የምትሰራው። እሷ የምትሄደው መቼ ነው? ምርት ከተመረተ በኋላ ሲሰፈር በቅርጫት ነበር የሚሰፈረው። እሱን ለማከፋፈል ለማገዝ በለምርቱ ብቻ ነው የምትሄደው እና ቤት አካባቢ ያለውን ቅድም እንዳ ልጅ በማሳደግ ረገድ ተንከባክባ ታሳድጋለች ሳይርበን ቤት አካባቢ የሚሰራው ስራ እንደምታውቀው እጅግ በጣም በልኪ ነው። እሱን በመወጣት ረገድ በተለይ እንደ ዛሬው ወፍጮ ሳይኖር በእጅ ፈጭተው ነው ያሳደጉም እነሱን ውለታ ካነሳን እንግዲህ ተዘርዝሮም የማያልቅ ስለሆነ ውለታቸውን መመለስም ስለማንችል የሚገባውን ክብር ስላልሰጠን ይቅርታ ለመጠየቅ እፈልጋለሁ ነገር ነው። ስለዚህ ቅድም ለማንሳት እንደመከልኩት እናታችን የምንሰራው ቤት አካባቢ ያለውን ስራ ብቻ ነው ምግብ ማዘጋጀትና ልጅ መንከባከብ፣ ማስተናገድ እርሻ አካባቢ ላይ ለተሰማረው ማህበረሰብ ወይም እዚያ ላለው ፋሚሊ ምግብ አዘጋጅተ በሰዓቱ እንዲሄድ በማድረግ ረገድ በቂ የሆነ ምግብ የማያንስ የሚያጠግባቸውን ምግብ በሰዓት እንዲሄድ በማድረግ ረገድ የራሷ ሚና ነው። የአባታችን ሚና ደግሞ ውጭ አካባቢ ያለውን ስራ ልጆችን በማስተባበር አብረው የሚያግዙ ቀንጆችን በማስተባበር በባህሪ ይዞ የልጆች አብረው የሚሰሩ ልጆችም ይሁኑ ከሌላ ከውጭ የመጣ አብሮም የሚኖር ልጅም ይሁን ከውጭ ራሱ ቤት ሆኖ የሚሰራ አብሮ የሚያግዝ አርሶ አደር ወይም አብሮ የሚያመርት አብሮ የሚሰራ ሰውም ከሆን አባታችን ማስቀየም በፍጹም አይፈልግም። አስቀየሙ አያውቅም ብዬ ብል ማጋነን የማጋነን እኳ አይመስለኝም። ስለዚህ እናታችን ቤት አካባቢ ያለውን ስራ ነው የምትሰራ፣ አባታችን ውጭ አካባቢ ያለውን ስራ በመስራት ረገድ በጣም ታታሪ ነው። ስለዚህ የኛ አካባቢ ሰዎች እርሻን በማረስ ረገድ በማምራት በማምረት ረገድ አካባቢያችንም የሹማታ ወይም ሰው ጎጥ የሚባለው አካባቢ እጅግ በጣም አምራች አካባቢ ነበር። ትፍ ማምራች አካባቢ ነበር። ባቄላ ስንዳይን የሚመረትበት አካባቢ ነበር። ስለዚህ በበሬ ያርሳችሁ ያለ ማዳበሪያ ሁሉንም ነገር አመርታችሁ ተንከባክባችሁ፣ እኛንም አሳድጋችሁ እስከዛሬ ድረስ ስለተንከባከባችሁ ወላጅ አባቴን እና አጠቃላይ ማህበረሰቡን፣ ወንድሞቼን፣ እህቶቼን፣ የጎረቤቶችን ሰዎች በሙሉ በዚህ አጋጣሚ ለማመስገን ፈልጌ ነው። ስለዚህ እነዚህ ቅድም ፌስቡክ ላይ ለመቀያየር እንደፈለግ ነው ወይም እንደሞከር ነው። ዛሬ እንግዲህ የአባቶች ቀን ነው። እጅግ በጣም ረጅም ጊዜ ዓመታት በፊት ነው መከበር እንደተጀመረ ቅድም በታሪክ ላይ ለማንሳት ወይም ከመረጃዎች እንዳገኘ ነው ለማንሳት የሞከርኩት። ስለዚህ ምንም እንኳ ፐርፐዙ የአባቶችን ቀን አክብር ስለማናቅ አከብራለሁ ብዬ ሳይሆን ይህን አጋጣሚ ተጠቅሜ ወላጅ አባቴን እና ወላጆቼን፣ የአካባቢ ማህበረሰብ ወንድመቶቼን እንኳን አደረሳችሁ እግዚአብሔር በሰላም በጤና ጠብቆ ወላጅ አባቴን፣ ወንድሞቼን፣ ዘመዶቼን፣ ውድ ጓደኞቼን፣ ወላጆች፣ ወላጅ አባቶች ለዚህ ቀን ስላደረሰን ስላደረሳችሁ፣ በዚህ አጋጣሚ እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። በተመልሼ ደግሞ እንደነገርኩት ወላጅ አባቴ ብላታ ካሳ እንግዳይ እኛን ተንከባክበህ በአንድ ክንድህ ተንከባክበህ ከዚያ በኋላ ልጆችን አሳድገህ ከነሱ ጋር ተጋግዘህ ከአካባቢ ማህበረሰብ ጋር ተጋግዘህ እኛንም ተንከባክበህ ተወሰነውን አስተምረህ ያልተማሩት እንደምተንከባክበህ እዚያ አካባቢ ስጦታ ሰጠህ ራሳቸውን እንዲችሉ አድርገህ ቤት ሰርተህ ከማንም በአካባቢ ማህበረሰብ እንዳያንሱ ቢያንስ ቢያንስ እኩል እንዲሆኑ በማድረግ ረገድ የተሻለ ኑሮ እንዲኖሩ በማድረግ ረገድ የአባታችን እና የእናታችን ሚና እጅግ በጣም የላቀ ስለሆነና እስከ ዛሬ ድረስ ደግሞ እግዚአብሔር አምላክ እግዚአብሔር ፈጣሪ እግዚአብሔር ተብቆ በጤና በሰላም ስላቆያችሁ እግዚአብሔር ይመስገን። እንኳን አደረሳችሁ፣ እንኳን ደስ አለን፣ እንኳን ደስ አላችሁ። ስላደረሰን እግዚአብሔርም እጅግ በጣም የላቀ ምስጋና እናቀርባለን። ሁላችሁም እንግዲህ ወላጅ አባት ያላችሁን ወንድም ዘመድ ጓደኛችን በሙሉ እንኳን አደረሳችሁ እንኳን ለታላቁ የወላጆች ቀን የአባቶች ቀን አደረሳችሁ ማለት እፈልጋለሁ። ስለዚህ ይህን አጋጣሚ ተጠቅሜ ወላጅ አባቴን፣ ወላጆቼን፣ ወንድሞቼን፣ የአካባቢውን ሰዎች፣ ጓደኞቼን፣ ቤተሰቦች፣ ወላጆች በዪንን አጋጣሚ ተጠቅሜ እንኳን አደረሳችሁ እንኳን አደረሳችሁ እንኳን ደስ አላችሁ። እስከ ዛሬ ድረስ ፈጣሪ በሰላም በጤና ጠብቆ ስላቆየልን ደግሞ ወላጆቻችንን አባቶቻችንን እናቶቻችንን ፈጣሪን ላመሰግነው ይገባናል። ስለዚህ ይህን መልእክት ለማስተላለፍ ይሄ ነው፣ ይህን ፕሮግራም የሰራሁት። ይህ አረጋ ካሳ ሚዲያ ነው። ፕሮግራሙ ያዘጋጀው ደግሞ አረጋ ካሳ ይባላል። ከዋሽንግተን ዲሲ ነው። በሌላ ፕሮግራም እስከምንገናኝ ሰላም ሆኖ፣ አመሰግናለሁ።